ቀን ይገልጠዋል። የዛን ጊዜ ብያቸዋለሁ። በዮናስ ሙሉ ነ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም። ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት ሆናል? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች ቪዲዮ ላይ ነግር የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ ፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ ፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው ሲጀመር የሆኑ ሰዎች ይህን ለፖለቲካ እንደሚጠቀሙት እያወቅሁ ነው ማወራ ከክርስትና ወደ ክርስትና ነው የመጣከው ኢየሱስ ክርስቶስ ጌታን እንዳልሆነ ምታመን ኦርቶዶክስን ከሆነ ጥለህ የመጣው ተነግረኛለህ አንተ ራስ ስለዚህ ውይይት ዲቤት ምናምን የምትለውን በኔ ቋንቋ አንተ ፕሮቴስታንት ነ እነ ቀለሞ ወርቃ ተንፍሱ ገዝተ ላይ ነው ጌታን የተቀበልከው ገና መንፈሳዊ ልጅ ነ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታቃለች። የፍርሃት ጉዳይ፣ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምን። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ፣ እኔ ሁሉንም በዲቤት ዘርዬዋለሁ፣ እኔ በዲቤት ሁሉ መንጋጭላቸውን ብያቸዋለሁ ብዬ ማቀበት ሀሳብ ካለ ይታመጣል። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ፣ ስትናገር፣ ስትዛለፍ ስለማቅ ዲቤት ጠርተኝ ታውቃለህ እኮ ምንድን ያልኩ፣ ከዛን ጊዜ በሞት ይቀየርልኝ ነው ያልኩ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር ገብቼ ዕውቀት መለካካበት፣ ልክ የለኝ የለኝ፣ አለቀ። ስለዚህ ቪዲዮ ላይ ያልኩ ያለሁትን ለመመስከር ትችላለህ። እንዲህ ተነክቻለሁ፣ እንዲህ ተለውጫለሁ ማለት መብት ነው። ዓይነ ስውሩን ሰው ማስታወስ ነው እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ ዘጠኝ ላይ ያለ ዓይነ ስውሩ ሰው ኢየሱስን እኮ አላየው፣ ዓይነ ስውር እያለ በምራቁ መሬት ላይ እንትፍ ብሎ ዓይኑን በጭቃ ቀብቶት ሴሎም ሄዶ ታጠብሎታል። ኢየሱስን ባይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መጥተው ሲጠይቁት፣ መቅደስ ያሉ ሰዎች መጥተው ሲጠይቁት ኃጢአተኛ እንደሆነ እናውቃለን እግዚአብሔርን የፈወሰ ሲሉት፣ አይደለም በእናንተ ትምህርት ኃጢአተኛ የሆነን ሰው ጸሎት እግዚአብሔር አይሰማም፣ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የሚመሰክረው፣ ስለተደረገለት ነገር አወራ። ስለተደረገል ነገር እንድታወራ መብትክ ነው። ስለተነካከበት መነካት ማውራት መብትህ ነው። እዚያም ቪዲዮ ላይ ስለተነካህበት ስለተደረገልህ ነገር አታውራ አላልኩ፣ አፈንዝጋ አላልኩ፣ ግን ደርሰህ እንደው መንፈስ ቅዱስ ነው በአንተ የተናገረው ሲሉ ሰምቻለሁ። እነዚህ ሰዎች ወደ ስህተት ነው የሚከቱክ። መንፈስ ቅዱስ ነው በአንተ ጌታን የተናገረው ምናምን የሚሉ ጭራሽ፣ አይደለም አይደለም። ይሄ የምታየው የጊዜ ሞቅታ ያልፋል። ይሄን ደግሞ ምልክ ሁሉም ቤተ እምነት ላይ ነው። ኦርቶዶክስ እኔ ዛሬ ብሆን አንበሳ ይወርድልኛል፣ ነብር ይወርድልኛል ኮከብ ይወርድልኛል ጅራታም ኮከብ ይወርድልኛል። ነገ ሁሉም ሰው እኔ ህይወቱ አካል አደለውም። በአንድ ዛሬ ደስታውን ሊገልጽ ይችላል። ሰው ዛሬ ደስ ብሎ ሰፖርት ሊያደርገኝ ይችላል። ሰው እድሜ ልኩን ግን ከኔ ጋር ተጣብቆ አንበሳ ሲያወርድ የሚኖር ሰው የለም። የራሱ ህይወት አለው ሰው ሲተውኝ፣ ጊዜ ጌታ ላይ ካልተጣበቅኩ ግን ሸርተትናለ ወድቃለሁ። አሁን የተደረገልህ አቀባበል ምናልባት የተደሰቱ ሰዎች አቀባበል ሊሆን ይችላል። ነገ መከራው ነገ ስደቱ ነገ ዘለፋው፣ ነገ ውድቀቱ፣ ነገ ጦርነቱ፣ ነገ ብቸኝነቱ፣ ነገ እንትኑ ግራ መጋባቱ ላይ ትወድቃለህ። የምር ኢየሱስን ይዘህ ካልሆነ እንደ ኦርቶዶክስ የምጠፋበት ትምህርት ነው የነበረው ወደ ፕሮቴስታንት ስመጣ የድህነት ትምህርት አግኝቻለሁ ብለህ እርግጠኛ ካልሆንክ የሆነ ሰው ለመጉዳት ብለህ ከሆነ የመጣኸው አሁንም ይሄን ነው እየተናገርኩ ያለሁት ቪዲዮ ላይ እንደዛ ከሆነ የመጣኸው ስጦታው ሲያልቅ አጀባው ሲያልቅ፣ በቃ ጨረስኩ። ያንን ልነግርህ ነው። በቪዲዮ ያንን ነው የነገርኩህ ያለሁት። ለሶስተኛ ጊዜ እየሰማሁት ነው ይሄን ሴንቴንስ። እና እንዳወራ እድል ስጠኝ፣ የምሰማ ከሆነ ከዚህ በኋላም ረጅም ሳትልታውራ ስለምችል በቀጠል፣ እሺ፣ መናገር ትችላለህ። ቪዲዮ ኮንሰፕቱ ይሄ ነው። ኦኬ፣ እሺ፣ ሰማሁክ። በቃ ብዙ አውርታሀልና ስለሰማሁክ አሁን፣ በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ሊጀምርና አታገኝም። ምናልባት አልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ስለማታስተውል እኮ ነው የምትናገረውን ነገር አንድ የሚታርክ ያልከውን ነገር ነው ሜንሽን እያልኩ የሚጀምርልን እና ዝም ብዬ ነገ የለጠፉልህ ጓደኞች ራሳቸው ነው የሚለጥፉልን። መጀመሪያ ብሰል እኔ በሀሳብ ሀሳብ፣ ለማን ምን አይነት ሀሳብ ነው ማስተላልፈው የሚለውን ነገር በብስለት ብታ፣ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ

አኮ ፐርሰናሊ ፐርሰናሊ እየመጣ ሲያወራ ምንም አላስቆምከውም። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት፣ ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባ ነው። በዘጎም መከራ ነው። እሺ፣ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ፣ ተናገር ተናገር ሰሙ ተናገር፣ እሺ፣ አቤና በቀበሌ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለት ነው። የአእምሮ ማቹሪቲን ይጠይቃል። ከምን አንፃር መሰለህ ይሄ ነገር እየተባለ ያለው ለምንድን ነው እኔ? አንድ ጥያቄ አሁንም ጥያቄ ሆነ በራ ለራሱ እንዲመለስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አረጋለሁ። ኦርቶዶክስ ጋር መዳን አለ ብለ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መለስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆን ነው? ምክንያቱም ከዚህም ትቆርሳለ ከዛም ስለምትቆርስ ነው በአንድ አፍ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚያ ሄድ እባክህ። እናት ኦርቶዶክስ እድናለች። እስኪ ኦርቶዶክስ በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ተቆርሳል ይላል። ኧረ እዛው ለመቁረስ ከሆነ ሄድከው እራስህን ቻል። መናገር እኮ ስለማልችል አይደለም የማልናገረው። እውነቴ ነው። ሲሳራ ላይ ኦርቶዶክስ ጓደኛ እንኳን የለኝም። እንኳን ሊቆርሱልኝ እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም፣ ሪያሊቲውን ነው የማወራው። እኔ ማንም ሰው ወደ ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው፣ ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማሳዘን ፐርፐዝ ላይ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ የሄድኩ አይደለም። ሪያሊቲው እኔ ነገርኳችሁ። ዛሬ ይሄ ልጅ አሟሙቃችሁት፣ ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ውጤውላችሁ ቲክቶክ የዚህ ነገር በጣም ሰለባ ነው። አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱ ልንገራችሁ፣ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት የምንጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትንም ይመስላችሁ ሰዎች አሉ አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀ። ሳምንት እኮ አልሞለውም፣ ልጅ ወደ ላይ ወጥቶ አላለቀም ኮመንታችሁ። ሰሙ ጀግነ ይላሉ፣ አፈር ብላ ባሉት ኮመንት ማለት እና፣ ትንሽ ዘግይ እንትን በሉ እዩት እንጂ ነገሩን፣ ራሱ ትክክል ይሁን አይሁን ራሱ እርግጠኛ ሆነ ሰውዬ ሳምንት አንሞል ነው። እውነቴን እኮ ነው፣ ሲሲ የኔ እንዴ። መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ። ለሹመትም ለምንም አይሆንም። ይሄ ልጅ ቸርች፣ መሬት ላይ አልሄደም። በቲክቶክ ባለች በቀለሙ ወርቅ አጥቢያ ነው እየተካፈለ ያለ ነው። ገባችሁ? ቤተክርስቲያን መጀመሪያ ይሂድ መሬት ላይ ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም። እኔ እኔ እመሰክራለሁ በደሜ እኮ በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ነው ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ይደዋል፣ አላለቀም። የምሬን ሲሳይ፣ ክርስትና መበሻሸቂያ አይደለም። እውነት ልንገር፣ እውነት የነሱ ሲሲ መበሻሸቂያ አይደለም። ምን ያውን እንደው የእውነት የፕሮቴስታንት መንገድ አያስኬድም፣ የኦርቶዶክስ መንገድ ነው ወደ ዘላለም ሕይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው የማደርገው? ነው በቃ እሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የሕይወት ጉዳይ ከሆነ እውነት ልንገራችሁ፣ የሕይወት ጉዳይ ከሆነ እንዴ እኛ እኮ ሐዘናቸውን ቀብር ድረሱልኝ፣ ቲክቶክ ላይ ሰርጋቸውን፣ ቲክቶክ ላይ ገባ፣ ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ። እንዴ ደህንነትም የሚማሩት ቲክቶክ ላይ እና፣ ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው። ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝተሃል፣ ሂድና ደህንነት ተማር። ደህንነት ሂድና ተማር ከዛ በኋላ የእውነት ክርስትና ከሆነ ያለብህ የገባህ በህይወት ተገለጥ። አንድ አመት፣ ሁለት አመት በጽድቅ ክርስቶስን በመምሰል ተመላለስ። እንደሞ ዮናስ ሙሉነ እየገቡ ያጨበጭቡላል። ከዛ ሴት አይቀር ወንድ አይቀር ትሳደባል። እንዴ እኔ እኮ ጃልሴን የላክሽልኝ ቪዲዮ ላይ የሚገርምሽ፣ መቼ ነው እንትን ያደረግከው ምን ምን ታቃለህ? በውስጥ አባቶች እያስተማሩኝ ነበር ምናምን የሚል ነገር ሰማሁ እና አሀ፣ እንደዛ ሲሳደብ የነበረው አባቶች፣ የፕሮቴስታንት አባቶች በውስጥ እያስተማሩት ከሆነ ከባድ ነው።

ከምን ያደርግልኛል? ለምንድን ነው የምናደደው? ኦርቶዶክስን ጥለው ስለመጡ ምንም ያናድደኝ ነው። እኔ ኮ ፕሮቴስታንት ነኝ፣ አሁንም እኮ እንዴ፣ በጣም ደስ የሚለኝ ሰዎች ግን፣ እኔ ለውጡ ለውጡ አይታየኝም። የምሩ ልንገራችሁ፣ ለውጡ አይታየኝም። ከሆነ የክርስትና ጣቢያ ወደሆነ ክርስትና ጣቢያ ለመምጣት ቢያንስ ህይወት መለወጣለ በኦርቶዶክስ እያለ ከነበርከው የተሻለ የህይወት ፍሬ ማታመጣ ከሆነ ወደ ማስመሰል ውስጥ ወደ አልሆንከው ነገር መፍጨርጨር ምትገባ ከሆነ ህይወት ከውስጥ ነው የሚለውጥ። አለቀ፣ አለቀ። እና አንዳንዱ ክርስቲያን ፕሮቴስታንት አይደለም ብሎ ማህተብ ሊሰራ ይሄ። ኦርቶዶክስ ከሆንክ የትኛው አጥቢያ የክርስትና ስም ይማል እና ማንም እዚህ ሚዲያ ላይ ማህተብ ሰጪ አይደለም። እውነቱን ልንገራችሁ፣ እናንተ አደላችሁም። ፕሮቴስታንት ምታደረጉኝ የምትከለክሉኝ ማናችሁም። ተሰብስባችሁ እቁብ እድራ መስረታችሁ እኔ ፕሮቴስታንት አደለህም ማለት አትችሉም? ገባቸሁ አይደል አዎ እኛ እኮ ተስፍሽ እኮ እሱን እኮ ነው መልክ ማለት እሺ ክርስቲያን ይሁን ግን የክርስቲያን እንዴት አቃቢ ይሆናል አቃቢ እምነት እንዴት ይሆናል ትናንትና ሲመሰክርለት የነበረውን እምነት ትናንትና ሲታገለት የነበረውን እምነት በአንድ ጊዜ እንዴት ፊቱን ዞር አድርጎ በዚህ ልብሱ እኮ ራሱ አልተቀየረም እኮ አንዱ አንዱ እኮ ነጠላውን ራሱ አላወለቀም እኮ ኦርቶዶክስ ስህተት ናት ለማለት እውነት እንደ ዞር በልና፣ ቢያንስ ልብስ ቀይር፣ ቢያንስ ጊዜ ሳለፍ ሳምንት፣ ወራት፣ ዓመታት ውሰድ። ከዛ በኋላ ኦርቶዶክስ በዚህ በዚህ ስህተት ናት በለን እንቀበል። ከዛ ኦርቶዶክሱም እኮ ነው የምልህ ከፕሮቴስታንት ስትሄድ በአንዴ ትናንት የነበርክበትን እምነት እንደ አንዳንድ ወገኖች መናፍቅ ለማለት እንትን እንቅፋት እንዳይመጣ ወደዚህ ጋር ዞር። እውነቴን ነው እንዴ ይደብርሃል። ራስህን የተናገርክ ይመስላል። ገና ሶስት ወር ምናምን ላይ እንዴት ትናገራለህ? ገዛ እንትኑ ራሱ አፍክ ላይ እስኪመጣልክ ራሱ የቀድሞ ቤተ እምነትህን እስክትናገር ራሱ ጊዜ ይወስዳል እኮ ማንዴ መናፍቃት ማለት ይከብዳል። እንዴ አሁን እኔ ራሴን መናፍቅ ያልኩ ነው የሚመስለኝ። አሁን ኦርቶዶክስ ጋር ሄጄ እንዲ ጴንጤን መናፍቅ ይከብደኛል። መጀመሪያ ስድስት ወሮች ይከብደኛል። እውነት ራሴን የሞለጭኩት ነው ይመስለኝ። በእውነት እና በአንዴ ከፕሮቴስታንት ሄደክ ሶስት ቀን ሳይሞላ መናፍቅ ለማለት ድፍረት አለ። አንተ እንዳልዳንክ እኮ ራሱ ማሳያ ነው እንዳልገባክ እና አሁን እኔ ሰሙ ልከራከርክ አለኝ። እኔ እኮ ግራ የገባኝ እኮ ኦርቶዶክስ ሆኖ የሚከራከረኝ ፔንቴ ሆኖ ነው የሚከራከረኝ ምን ሆኖ ነው የሚከራከረኝ? አሁን እሺ፣ ክርክር ውስጥ እሺ፣ እንከራከር። ምን ሆኖ ነው የሚከራከረኝ? ኦርቶዶክስ ሆኖ ነው። እኔ አሁን ሰሙን ጴንጤ ሆኖ እንዴት ነው የምከራከረው? አይ፣ ድንገት አምስቱ ሶላዎች አጋንንት ናቸው አይደሉም፣ ምን ድረስ ሊያነሳልክ ይሆናል። በጣም አስቸጋሪ ሁኔታ ላይ ነው የደረስነው። ቪዲዮ እኔ ቪዲዮ ስሰራ ወዳጆች ወንድሙጣን በለርጀቶች እኔ ቪዲዮ ስሰራ ቪዲዮን የምሰራው እናንተ የምታዩበት ትንሽዬ ጉብታ ላይ ቁጭ ብዬ አይደለም፣ በጣም ትልቅዬ ተራራ ላይ ቆሜ ነው ነገሩን የምመለከተው። እመንም ይሄ ቡስት እንደሚያደርጉት አንዳንዶች ራሳቸውን ለመካብ እንደሚያወሩት እንዳይመስል፣ እናንተ እንደምታዩት ካየውማ እናንተኑ ነኝ እኮ፣ መንጋውን ነኝ መንጋውን ላለመሆን እኮ ነው በቃ በተለየ መንገድ በተለየ ጉዳይ በተለየ እንትን ማየው። ደሞ ትመጣላችሁ። በጣም ብዙ ጉዳይ ላይ አቡና አንተ እኮ ልክ ነበርክ ብላችሁኛል። በነገራችን ላይ አሁንም መጣችሁ። በሰሙ ጉዳይ ልክ ነበርክ ትሉኛላችሁ እንዴ! እኔ ሰሙ እኮ ስለ ፕሮቴስታንት እያወራ አወራሩ ራሱ እኮ ኦርቶዶክሳዊ ለዛ አለው። ሰምታችሁታል፣ ሲስን ሲመክረው እና አባቶችን ትናን እኮ አለ እኮ ማን ነበረ? ዳኒ ዳኒ ነው። እስካሁን እኮ አንዳንዶቻችሁ የሰደባችሁት ኮሜንት ሳይጠፋ ሰ የስድብ ኮሜንት ሳይጠፋ ይክነነት እነዚህ እኮ ከዳተኞች ናቸው። ሲለወጡ ማለት ነው፣ ሲለወጡ እኮ ተለወጡ። አሁን እኮ እንደዛ የሚሉት እኮ ሰሙዬ ከብሎክ ፍታን፣ ከብሎክ ፍታን ሲሉ የነበሩ ናቸው። ሁሉም ነው እኮ ማለት ደሜን፣ ደሜን ማለት ነው። ደሜን ፕሮቴስታንት እያለ በሚሳደብበት ጊዜ ስፖንሰር የሆኑት ሰዎች ናቸው። ኦርቶዶክስ ሲሆን ሰደቡት። ለስድብ ሁሉ ስፖንሰር ነበሩ። ደሜ በጣም ነበር የሚናገረው ፕሮቴስታንት እያለ። እና ስፖንሰሮቹ ነበሩ እንዲሳደብ ማይፈለ እነሱ የሚጠሉትን ሰው እንዲናገርላቸው። እነዚያ ሰዎች ደግሞ አሳዳጆቹ ሆነው ተገለጡ። ኦርቶዶክስ ሆንኩ ሲል ጆና እኔ በጣም ቅንና መልካም ሰው ነኝ። ጆና ድጋሚ ኮፒ ፔስት እያደረግህ እንዳትደግም። ሰሙ ቤቱን ከፍቷል። ሰሙ ቤት መሄድ የምትፈልጉ ሰዎች መሄድ ትችላላችሁ። ጆ እንኳን ደህና መጣ ሂዷ እኛም በሰላም እንጮትበት ስቲዱ ለኛ ጨዋታ እንጮት ሰሙ ቤቱን ከፍቷል። ሰሙ ጋር ምን የምትፈልጉ ሰፖርት ሲስ ቴንኪዩ፣ ስለ ሳብከኝ የሆነ ቦታ ላይ ነበር ሳላወር ሀሳብ ሳልሰጥ አልወርድም ብዬ ነው። ቴንኪዩ፣ አመሰግናለሁ። እዚህ ያላችሁ የምታዳምጥ ሁላችሁ ነገሮችን ከትልቁ ስዕላችንም የሆነ ጥበብ ባደርገን ሳይሆን ትልቅ አምላክ አለ የሁላችንም አምላክ አንድ ነው። የአይሁድም ጌታ የአሕዛብም ስለሆነ ክርስቶስ ኢየሱስን መመልከት ይሆንልንና የታን ከተመለከት ነው ነገሮችን በቅንነት መረዳት እንችላለን። በቅንነት ግን ከዚህና ከዚያ ጎራ ተይዞ መወራወርና ውስጣችን ያለው ነገር በዓለማዊ መንፈስ አካሄድ ምናምን የምንሄደው አካሄድ ማናችንንም አይጠቅመንም፣ አይጠቅመንም። ለምሳሌ አንድ ሰው ሲናገር ከምን አንጻር ተናገረው፣ ይህ ነገር ይጠቅመኛል አይጠቅመኝም የሚለውን በጣም አናላይዝ ማድረግ አለብን። በጣም አለብን። ለምንድን ነው ሲባል እየተናዳ ያለውን ተከመረ ሲባል እየተናደ ያለውን ነገር እያየን ስለሆነ እስካሁን እያየን ስለሆነ፣ ሰበር ልግባ ጆይ ረጅም አይደለም። እዚህ ውስጥ ያላችሁ ሰዎች ይሄን ቤት ሲዘጋ ወይም ከዚህ ስትወጡ አንድ እግረ መንገዳችሁን ገባ እያላችሁ ሰሙ የሰራት ሰሮት ቪዲዮ በደንብ ለብዙ ቅዱሳን እንዲደርስ ሪፖስት አድርጉልኝ። ተባረክ። ቴንክዩ። እና ምንድን ነው ውጤትን ማየት ጥሩ ነው። አረ ማን ነው ዮኒ ማኛ ጊዜ እኔ እንደውም ተው ምናም ብየዋለሁ። ታያለ ምናም ሲለኝ ነው ምናም ብዬ ነበር። ግን ሪያሊቲው ያው አሁን ያየኸው ነው ነው ውጤቱ። ትክክል አልነበረም ሲል ያኔ እኔ ተሟግቼዋለሁ፣ ትክክል አልነበረም ሲል። እና ትክክልም አለመሆኑን ደግሞ ሳይቆይ ሳይውል ሳያድር ወንጌል ባናቱ ይዘቅዘቅ አለ። አያችሁ፣ አይ ይህን ልጅ ይዛችሁ አስተምሩት። ከሚዲያ ይራቅ የሚለው ምክር ለራሱ ይጠቅመው ነበር። አሁን ከኛ ጋር ቢታረቅ፣ ከእግዚአብሔር ጋር ተጣልቶ አንድ ሰው ምን ይጠቅመዋል? ወንጌልን ያክል ነገር ይዘቅዘቅ ብሎ ከዛም አልፎ ሀገርን ያክል ነገርና የሀገር አባቶችን እስከ መሳደብ ድረስ ከደረሰ በጌታ ስም ተቀልሎ ክብር ለእግዚአብሔር ይሁን ካለ ትክክል ነበር ማለት ነው። ትላንትና እንደዚህ አይደለም አካሄዱ ማለት ዛሬም፣ በጣም ለወንድማችን ለሰሙ ይህ መንገድ ልክ አይደለም፣ ተቀምጠ መማር አለብህ፣ እንደዚህ ማድረግ አለብህ የሚለው ምክር የመጀመሪያው የሚጠቅመው ለራሱ ለሰሙ ነው። ለእኛ ለጴንጤዎች አይደለም የሚጠቅመን። አያችሁ፣ ለእኛ ለጴንጤዎች አይደለም የሚጠቅመን። አንድ ሰው ወደ ኦርቶዶክስም ሲመጣ ትክክል አይደለም እንዲህ እንዲሁን ሲለው አንድ ሰው የሚጠቅመው ለዛ ሰው ነው። ሰው ነገርን በቅንነት እንደዛ መመልከት ግን አሁንን የማየው በውጭ ያሉ ፖለቲከኞች ከየትኛውም ቤተ ክርስቲያን አይደለንም፣ እኛ አለማዊ ነን ብለው ራሳቸውን አይደንቲፋይ ያደረጉ እንኳን ከሚጠላሉት በላይ ጥላቻ ያለው ክርስትና የሚባል ስያሜ ይዘን ደግሞ ወንጌልና ለክርስቶስ ነው ይህን ሁሉ የምናደርገው ብለን ማለት ነው። ይሄ ወዳጆች፣ ወይ ማናችሁ ነው አይጠቅምም። ለምን እንደምሰሩ አላማ ይኑረን። አሁን ይሄ ለእግዚአብሔር ክብር ይሆናል። ትላንትና፣ ኦኬ፣ እንደዚህ እንደዚህ እንደዛ ነው ኢቭን እግዚአብሔርን ተሳድቦ ምንም ችግር የለም። እንግዲህ እኔ በጣም እግዚአብሔርን ተሳድቦ ሰው እንትንን ተሳድቦ ግን ይቅርታ ያገኛል ብለን ያለን ሰዎች ወንጌል ባናቱ ይዘቅዘቅ ተብሎ ችግር የለም በቃ